እንደፈለጋችሁ አድርጋችሁ ተሳድባችሁ ሃይሚን ከፍ ለማድረግ የምትሞክሩ ዝቅ እያደረጋችኋት እንደሆነ እንዳትረሱት ማለት ነው። ምክንያቱም እሙሽ ማለት የሃይሚ እናት፣ ሃይሚ የእሙሽ ልጅ ነች። ግዴታ መዋለድ አይደለም፣ ከዚህ ጋር ከተዋለደ የተዛመደ ይበልጣል ይባላል እና ስለዚህ እሙሽ በሃይሚ ያላትን ቦታ በደንብ ታውቃላችሁ። ሃይሚ የምትደሰት እንዳይመስላችሁ። ሃይሚን የምትወዷት ከሆነ እሙሽን አትንኳት። እሙሽ ማለት የእኔም የእናንተም የሃይሚም የሁሉም የተመልካችም እናት ነች። እናት የሚለው ስያሜ አንድ እስከሆነ ድረስ ገባችሁ አደለም እንዴ ምንድን ነው ለቤተሰብ ክብር የማይኖራችሁ በቃ ልጅ ለልጅ ከሆነ ከዛው ብሩኬንም ቦጭቁ ሀይሚና ብሩኬ ሲጀመር ያው የቲክቶክ እራትና ምሳ ቁርስ ናቸው ስትገቡ እነሱን የምታዩት እኔማ ቲክቶክ ይሄ ቢጠፋ የት ነው የሚዘቀዝቋቸው ብዬ ሳስብ መልሱንም ይጠፋብኛል ይህን ነው የሚዘቀዝቋቸው አሁን ቢጠፋ ቲክቶክ ማለት ነው እና ሃይሚንም ደግሞ መወፈሯም ሚስጥር አለው በቃ እንጅማ እንደዚህ አትወፍርም ባል እያሉ ምን አገባችሁ እንዴ ምን አገባችሁ የእናቷን እንጀራ በልታን የወፈረችው አደለ እንዴ በቃ ሁሉን ነገር መቀየር ነው እንዴ እናንተ ስራችሁ እና ስለወፈረች አረገዘች ትላላችሁ እንዴ በነገራችን ላይ እንደዚህ ብልግና የሚናገር ሰው ራሱ ባለጌ ስለሆነ ነው ሌላ ምንም ታምር የለውም ለብሩኬ ሲደግፉ ብዙ ሰዎች ማለት ነው የወንድ ጥማተኛ ምናምን የምትሉ ሰዎች እናንተ ስለሆናችሁ የምሬን ነው። እናንተ ስለሆናችሁ አያችሁ። ምክንያቱም ይሄን ቃላት የምታወጡት በእናንተ ውስጥ ስላለ ነው። እና ያልሆነ ነገር አትናገሩ። እቺ ልጅ በልታ ነው የወፈረች። ጎሽ እንኳንም ወፈረች እንኳንም እርጉዝ ስትመስል እናንተ ከእናንተ መታ እንጀራ ልብላችሁባችሁ አይደለ? እንደ ዝም ብላችሁ አቃቂር ስታወጡ ነው እንጂ ስትከሳ በቃ ከሳች፣ እንደዚህ ሆነች እያላችሁ ባለፈው ማስ ስታወሯል ነበር እንዴ? አሁን ደግሞ ለምን ወፈረች ሀይሚ? እንደዚህ ስድስት ሴት አይደለችም በነገራችን ላይ ከማንም ጋር የምትነካካ። ሌላኛው ደግሞ ብሩኬን የቆየ ኮሜንት አውጥታችሁ እየሰደባችሁት እያዟዟራችሁት እያየው ነበረና እቺ ሶሲና ጋር የተጻጻፉት ድሮ የተጻጻፉት ኮሜንት አሁን አውጥታችሁ እንደገና፣ ይሄ ማለት ነገርን ማቀሳሰር ልጆቹን ማለየት እንጂ ማቀራረብ አይደለም። ሲጀመርም እኔ አሁን አሁን ላይ ዝም ብዬ ስመለከተው ብዙ ሰው ሃይሚና ብሩኬ አብረው እንዳይሆኑ የሚፈልጉ በጣም ብዙ ናቸው። አስተሳሰባቸው ሁላ ሳያው ማለት ነው። ስለዚህ አብረው እንዲሆኑ ከፈለጋችሁ፣ ዝም ብላችሁ ያልሆነ የሆነውን ነገር አትቀባጥሩ። ማስታረቅ ካለባችሁ አስታርቁ። በቃ ብሩኬ አጠፍቷል አደለ? ይቅርታ እየጠየቀ ነው። ሀይሚ ደግሞ እናንተ እንዳሰባችሁ ሳይሆን ታሳፍራችኋለች፣ ይቅርታውን ተቀብላ ማለት ነው። በተለይ ሀይሚና ብሩኬ አብሮ እንዳይሆኑ የምትፈልጉ ሰዎች ታፍራላችሁ፣ ምክንያቱም ሀይሚ ይቅርታውን ስለምትቀበለው።